ከመንጠቃቸው የተነሳ ራሱ በጣም ከመንጠቃቸው የተነሳ ኖርማል ያሉ ነገሮችን ትተው ኖርማል ያሉ ነገሮችን ጀምረዋል። አንዳንዶቹ ደግሞ ሁሉ ነገር ብርቆበት የሚሉም ደግሞ ዜና የመጥ ነው። ጋዴሚት ጌታ ሁሉ ብርቁ ምንድን ነው? አይ ሎዛንት ሎዛ ካዘብላት ልብስ ለበስሽ ብለ ሰድባት የነበሩትን ማህበረሰቦች ደግፋ እኛ ላይ ስታፌስ በጣም ስቀናል። ለዛ ሆን ኦሮሞ ልብስ ለብሰ ለምን ልብሳችንን ለበሰች ይላሉ እነዚህ መሀይሞች ማለት ነው። ልብሳችንን ለብሰሽ አስተዋውቂልን ይባላል። ያው እነሱ ልብሳቸውን አሉ። ሰው ያው ድፍን ድፍን ድፍን ኢትዮጵያ የባህል ልብስ አልቦት የሰሜኑ ልብስ ይለብሳል። ይህ እነዚህ ደግሞ የነሰገጦች ደግሞ

ለእንዳልተነካ ይሆን። አንዳንድ ጊዜ ጉንዳን ምናምን ላይ እንኳን እንደዚህ አይነት ቦታ ውዬም አላውቅም። ምን ልበላችሁ፣ በጠቃላይ የሆነ ነገር ሲያስተለበት ነገር የለም። እንደ ሴት ዲሲፕሊን የሚባል ነገር አለ ምን ስነስርዓት አንዳንድ ሰው አንዳንድ ደስ አይላችሁ መጥፎ ነገር እንኳን እየተናገር አነጋገሩም ያምራል፣ ከአነጋገሩ ማለት ነው። አንዳንዱ ደግሞ በቃ ከመጽሐፍ ትናንም ታሪክ እንደ ይሄ የላይብረሪ ሙሉ መጽሐፍ አንብቦ መጣ ከሊያከሊ ተብሎ ልክ ስትጠብቁት የሆነ ነገሩ በቃ ሸማ ሲዟችሁ ምን ነው ትኬቱን ገዝቼ ባልገባው የምትሉት የለም ባልገዛሁት ጊዜ ባልጨረስኩት ምንም በቃ ጎማው አልዋጣ የምትሉት አይነት ነገር የለም እንደዚህ አይነት ደደብ ነው በቃ እግዚአብሔር ነው እኛ ቤት ውስጥ ያለ አንዳንዱ አቅሙን አውቆ ነው እኔ እዚህ ጋር አልወጣ ምክንያቱም አልችልም በቃ አንዳንዱ ደግሞ ግግም ብሎ ይወጣ

ጨረን ወይ ምን አለበት እናንተ? ሞዴል ሞዴል የሚሰራችው ደጭ እነዚህ ፋራዎችን አምጥታችሁበት እርማት የሚለውን ዘፈን እንከፍታለን። እርማት ለፋራዎቹ እርማት። እግዚአብሔር ይህ ዘመዶች የድሮ ማለት ቂሬ እንኳን ሲቀቡ እንዴት ያምራሉ። ይህ ዘመዶች ማለት ነው። አይስፍርቅንትደርግ አቀባባቸው ራሱ እነዚህ ነች የሮሞር እንዴ ትግል ያስፈልጋል። ትግል ያስፈልጋል። ረጅም ትግል ነው። ከፍላፊታችን የኢኮኖሚ ትግል አለ ያለው የስልጣኔ ትግል የሚባል ነገር እሱ አዲስ አድርጎ መሄድ እንዳለባቸው ምስተማትል ከባድ እኮ ነው። ጭንቅላታችንን ቂቤ ቀብተው ቂቤ እንኳን ሲቀልጥ የማታየው ሴቶቻችን የኦሮሞ ሴቶች በነበሩበት ዘመን ዛሬ

ሲያልፋ ሲሰለጠ እማማዝናሽ ድረሱልን፣ ከባድ ችግር አጋጥሟል። በጣም በጣም ከባድ ችግር ወልቁ ተገላግለብ እዚህ ላይ

ሰው ሶሻል ሚዲያ ምን አለበት? እነዚ ጆፍ እንዲያውም በነጉች በነባሳጂ መልክ ቢቀመጥ ነው ወይ? በኋላም በቃ ችግር የለ። ልክ በቃ በአይታ እንደምታ ሁሉ ነገሩ አዲስ እንደሆነ ማኔር መለጠፈ ራሱ አዲስ እንደሆነ ታቁት። በቃ ባንክ አለ መርዳት ካለብሽ ታንክና ባንክ እዚህ ጋር ደግሞ ፖለቲካውን ካለብሽ ጅጅ እና ቴዲ ሀዋሳ ቤት የመሸነፍሽን ይህ የደደብነትሽን ጥግ ከማሳየትሽ በፊት ጅጅ እና ቴዲ ሀዋሳ ቤት ያ ሄደሽ ቁጭ ብለሽ ስለ ፓርቲሽ አትሊስት ብልጽግናና ኦሮሞ የተለያየ ነው ካልሽ እንደተለያየ ማስረዳት ማትቺ ፈሳ በሙሉ እዚህ ጋር ቁጭ ብለሽ ስለ እኔ ብታወሪ በጣም ምስቅብሽ፣ በጣም ምስቅብሽ። እኔማ ወጠጤ ነው የሚነክሰኝ አንቺን። እንኳን ወጠጤ አይደለም አስወልዶ እንኳን ክርስትና ባቀን ሳይቆይ እኮ ጥሏችሁ ነው የሚሄደው። እንተዋወቃለን እ ወያርዘ ሴምፕ እንትን ነው ያለን ጥሩምባ ነው ያለን። እንዴት አርጎ እንደሚያጫውቷችሁ እንዴት አርጎ የራሳችሁ ወንድ እንዴት እንደሚልቃችሁ ነው። ከአንቺን ጥሎ ሄዶ ማንን እንዳገባ እኮ ይታወቃል። ሳታውቂ ማግበተሽ የምትወ እንጂ አንቺ አልሽ አደለ እንዲ እኔ ጅጅ እኳ አድሎኝ እኔ አልወለድኩ ምን አላልኩኝ። ሶስት ወር አብሬ ሆንኩኝ ተመቸኝ፣ ተመቸኝ፣ አልተመቸኝም፣ ተለያየ አለቅ መጣሉ ይሄዳሉ። እኛ ግን ይሄ ዙፋናችን ላይ ነው ያለነው እያለ እያለ ማለት ነው ነው እንዲሁ ተዝፋንሽ ወድቀሽ ያ ዲስ ኦርደር የሚባል በሽታ ይዞሽ እ አይ ኤች ቢ አይ ነው ምናም የሚባል በሽታ ይዞሽ። ይቅርታ ስለበሽታዎች እኔ በሽታ ስለሌለብኝ ስለበሽታዎች አላውቅም። ቅርሳ ይዳንከ እሱ በሙሉ ይዞሽ ያ ከሶስቱ ወንድ ወልደሽ እስቲ የጋና ምስታ የጋና የናይጄሪያ አንድ ኮርሞት ወልዳላችሁ ከዛ ወላሂ ጋና ናይጄሪያ የሚያጫውታችሁ አሃ

አንደኛው ልጅም 26 ገብቷል፣ ሁለተኛውን ደግሞ 25 ናት። ስለዚህ አንድ ሰው ከዛ በኋላ እርግዝና ማስቡ አንፈልገው፣ በቅሎ ብቻ ዝም ብሎ በየሄደበት ጥርም ያደረገው ባይሆን ገንዘብ እናስቀምጣለን። ለሰው ልጅ የሚያስፈልገው እሱ ነው። ከዛ ወደ እንዴት እንዴት አበላል እንኳን

በኑሮ አንገናኝ፣ በአስተሳሰብ አንገናኝ። ምን ነው እንዳንቺ ባደረገን የምትሉበት? እንደውም ቪዲዮ አመጣላችኋል። ምን አለበት እንዳንቺ በቃ እኔ እፎይ ብዬ እፎይ። በምን አባሽ ነው ፎይ ምት እንደ በምን አባሽ ነው ፎይ ምት። እኛ እኮ ካልኩሌት ካልኩሌት አርገን ሰው በስልሳ አምስት ጡረታ ሲወጣ እኛ በአርባ አመታችን ጡረታ ወጥቶ ተቆጣጠርን ቁጭ ብለን።

እርዳታ ካስፈለገ ማለት ነው። ለነገሩ እሱ ከእናንተ ደስ የሚል ደግሞ እሱ እንደ እናንተ ያለው አህያ ቢሰበሰብ እርዳታ ያፈልግም ወይስ? በጣም በጣም ደግሞ የማደንቅለት ባህሪው ማለት ነው። ጀግና መሆኑን፣ በቃ ጀግና መሆኑን ደግሞ የማደንቅ አንዳንድ ጀግና አይጠፋም። አይደለም፣ አንደኛው ጀግና እሱ ነው። ቼክም አያረጋችሁ፣ እሱ ዛቢያ ነው የሚሄደው። በቃ እራሱ ዛቢ ዶኛል። አባሮ አባሮ አባሮ አባሮ እንድትለፈልፉ ተሰብስባችሁ ቁጭ ብላችሁ እዚህ ጋራ በቃ ግራ ጋባችሁ። እናንተ ራሱ ምን ታወሩ ምንም ምንም ነገር፣ እዚህ ፖለቲካ ነገር እኔ ምን እናንተ ጋር ያለው አሁን እኔ ተቃዋሚ ነው። እንግዲህ ችግራችሁ የእኔ መልክ ነው ያስቸገራችሁ፣ የእኔ ኑሮ ነው ያስቸገራችሁ፣ የእኔ መደነስ ወይ እኔ አሁን ከሌሎች ኢትዮጵያኖች ጋር ስግባባ ቀናችሁ። የሰለጠኑ ፖለቲከኛ ስለሆንኩ እኔ አሁን ከፈለኩኝ ምንድነው ከፋኑ የበለጡ ሰዎች ጋር ቁጭ ብዬ ማውራት ይችላሉ። ችግር የለብኝ፣ ችግር የለብኝ። ኢቨን ራሱ ብንወድ ጦርነት ላይ መተኳኮስ ይችላል። ምክንያቱም አላማዬ ነው እንጂ የምጠቁ ሰው ፐርሰናል ስለመጣያን ሰው ፊዚካ ላጠፋው ይችላለሁ። አመለካከት ስለሆነ እኔ ግን አሁን እኔ እናንተ ጋር ያለው ችግር አልገባኝም። በተለይ እዚህ ላይ ያላችሁ ሴትኛ ዳር የኦሮሞ ሴትኛ ዳሮች ምንድን ነው ችግራችሁ? እኔ አሁን ከእናንተ ጋር አላወራሁም። ምክንያቱም አትመችም ማትመችም። በንግግር አንግባባ። ውሸት ታበዛላችሁ። ከዛ ላይ ሰው ለመጠቀም ትፈልጋላችሁ። ጊዜ ትወስዳላችሁ። አብ ነው ታይም አብ ፎርቲ ፋይቭ ና ፎርቲ ላይ አብ ነው ታይም ማለት እኔ ተሰብስበው እናመሰለሽ እኔ አንደኛው ወርድ እኔ ለእኔ ለጭንቅላት የራሱ ወርዶ እኔን የሆነ መሙላት አለበት ካራክተሩ። የማይጥነኝን የማዳምጠው ነገር ላይ ለምን ላረግ ነው የሚቀመጠው? እናንተን መከተል ፈቃደኛ አደለ፣ በጣም ትንሽ ደግሞ ነው። ስለዚህ ቅርታ ይጠይቃል። አህያ ዱላ ብቻ ነው የሚያስፈልገው። ወይኔ መጥቼ ታንክ ይዤ ስላጨረስኩሽ ነው። አቅሙ ስለሌለኝ ነው እንጂ ቤትሽ እየመጣ የመጣው ባጠጠሽ በግንባርሽ ብለቅብሽ ነው ደስ የሚለኝ የተናገርሽውን በሙሉ። እኔ እንደዚህ አይነት ሰው ነው ግን አቅሙ ስለሌለ፣ የሆነ ቀን ግን አይሆን የሆነ ነገር ስትሆኚ ሬሳሽ ላይ መራመድ ነው የምፈልግ። ያን ቀን ነው የምጠብቀው። እዚህ ግን ኦሮሞ ነሽ ኦሮሞ አይደለሽም ሴት ነሽ ሴት፣ በፆታሽ በዘርሽ ምንምን አገባኝ። እዛም አህያ አለ እዚህም አህያ አለ። አሜሪካን ውስጥም አሜሪካን አህያ አለ። ኦሮሞ ውስጥም ኦሮሞ አህያ አለ። ስለዚህ እኔ ከአህያው ጋር ምንም የማደርገው ነገር የለም። እኔ ሄደው ከአንበሳው እና ከነብሩ ኦሮሞ ጋር ነው አላርፍ ስትሄ ደግሞ ይነገርሻል። ምክንያቱም አህያው አህያ መሆናቸው መነገር አለበት አለ፣ ቆማጣ ቆማጣ ነው ካላሉት ገብቶ የከተፍታል። ስለዚህ አህያ ነሽ በቃ ለምንም ለምንም አትጥም በ ለምንም አነጋገር ኳስ አናረግም። እበልጣችኋለሁ እያልኩ እኔ እብድ ኮን ግን እብድ ነው የምፈልገው፣ ጨዋ ኮን ግን ጨዋ ነው የምፈልገው፣ ሙዚቃኛ ነው የምፈልገው፣ ተማሪ ኮን ግን ተማሪ ነው የምፈልገው። በተለይ አንዳንድ ሴቶች እዚህ ላይ ያላችሁት አትመችኝም፣ አይስ አትመችኝ፣ ኳስ ሳቹ ራሱ ይጨንቀኛል። እግዚአብሔር ምስክር ገና ከእናንተ ጋር ማውራት ሳስብ

ስለዚህ እኔ ደግሞ ያድግራት ትግሬ ፕራውድ ትግሬን ትግሬ። ስለዚህ ኦሮሞነትሽን ከፈለግሽ ስትፈልግ ጠቅልለሽ እዛ ላይ ለጥፊ ስትፈልጊ ጠቅልለሽ የፈለግሽበት ገደል ክታችሁ። እኔ ትግሬ ነኝ። አሁን ይገባሻል? ምን ላይ ያለም ማለት ነው። በኦሮሞነት ከሆነ የምንሰዳደረው ስደራቸዋል አቅረግርያቸው ስትፈልጊ። አሁን ትግሬ ተጋ ከዚህ በኋላ የምትሳደሪው ይሁን ገድ ይገ ተጋ የራስሽን ዘር ነው ማለት ነው። ደስ ይላል ደግሞ ለትግሬነት ደግሞ ኦሮምኛ ለመናገር ማለት ነው። ይሄ ግልጽ ምስክር ነው። ትግሬ ኦሮሞ ብሆን ኖሮ ከውስጥ ኢንተረስት ኖሮ ወይ ምናምን ኦሮምኛ ልምድ ነበር ታሪ ግን ልምድ ኢንተረስቱ የለኝም ኦሮምኛ ለማውራት ስለዚህ ትግሬ፣ ትግሬ፣ ትግሬ ለዚያም አደስ ነው ያለኝ። እንዲያውም በቃ አንድ ቀን እነግራቸዋለሁ ግን እስከዛ ድረስ ልታገልላቸዋለሁ ብዬ ነበር ትግል

ነገሯቸው፣ ለቆሻሻ ሴቶች ነገ ታያቸዋለች። ቁር